አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮ ላይክ እና ሼር አድርጉት። ያው ዛሬ እንግዲህ ቀኑ 11 ነው ሜይ 2025 ማለት ነው። የዛሬን ቀን ውሎ ምን አዲስ ነገር አለ የሚለውን የምነግራችሁ ይሆናል። ከዛ በፊት ግን አንድ ይጠቅማችኋል ያልኩትን ነገር እንገራችሁ። መካ ያላችሁ ልጆች፣ እስኪ አላህ ይጠብቃችሁ። ወጣ ወጣ ማለት እንዳታበዙ፣ ስራ ቦታም ያላችሁ በዛው ባላችሁበት እርጉ። ሰሞኑን ነዳፋ ላይ ናቸው ማለት ነው። ቤት ሰበራም ነበረ። ያው እዛ አካባቢ ያላችሁ ታውቁት አላችሁ አይደለም። መካ ከመካ ውጭ አላችሁ ራሱ መጠንቀቁ አይከፋም። አሁን ሀጅ እየቀረበ ስለሆነ ያው ሰበቡን ማድረስ ግድላል ማለት ነው። እንዲሁም ከጠይፍ ወደ መካ መግባት የምትፈልጉ፣ ከጅዳ ወደ መካ መግባት የምትፈልጉ ዝህም ጋር በያላችሁበት ብትረጉ አሪፍ ነው። ስራ ላይ ያላችሁም ስራው እንኳ ባይስማማችሁ ያው ለጊዜው ጊዜን ማሳለፍ ግድላችኋል ማለት ነው። እና አላህ ይጠብቃችሁ። ሰበቡን አድርሱ፣ የትም ቦታ ቢሆን እንደዚህ ረመዳን ቀረብ ሲል፣ ሀጅ ቀረብ ሲል የበለጠ ከምን ጊዜውም የበለጠ? ያው ጽዳት አለ ማለት ነው። በእርግጥ አገራቸውን መጠበቅ ግዴታቸው ነው። ነገር ግን እኛ ደግሞ ያው ሰበቡ ማድረስ ግድ ይለና አለ ሁሉም ነገር ማለት ነው ውዶቼ። እና ይህን የምላችሁ አላህ ይጠብቃችሁ፣ በያላችሁበት። ሰሞኑን ቤት ሰበራ አለ መካ ላይ ያላችሁ ልጆች ያው ታውቃላችሁ፣ ባላችሁበት ተረጋጉ ማለት ነው። ዛሬ ቀጥታ ወደ መጣሁበት ሳልፍ የወርቅን ዋጋ አዲስ ነገር ባለበት ነግራችኋለሁኝ። በጅዳ አንድ ግራም ሀያ አራት ካራት ወርቅ አራት መቶ ሶስት ሪያል እየተሸጠ ይገኛል ማለት ነው። ሀያ ሁለቱ ካራት ሶስት መቶ ሰባ ሪያል እየተሸጠ ይገኛል። ሀያ አንዱ ካራት ሶስት መቶ አርባ ዘጠኝ ሪያል እየተሸጠ ይገኛል ማለት ነው። አስራ ስምንቱ ካራት ሁለት መቶ ዘጠና ስምንት ሪያል እየተሸጠ ይገኛል። ውዶችዬ ይሄ በጅዳ ያለው የወርቅ ዋጋ ማለት ነው። በዶላር ሀያ አራቱ ካራት አንድ መቶ ሰባት ዶላር እየተሸጠ ይገኛል። ሀያ ሁለቱ ካራት ዘጠና ዘጠኝ ዶላር እየተሸጠ ይገኛል ማለት ነው። ውዶችዬ ሀያ አንዱ ካራት ዘጠና አምስት ዶላር እየተሸጠ ይገኛል። አስራ ስምንቱ ካራት ሰማኒያ ሁለት ዶላር እየተሸጠ ይገኛል ማለት ነው። ይህ በጅዳ ያለው የወርቅ ዋጋ ነው። መካ ላይ አንድ ግራም ሀያ አንድ ካራት የባህሪን ወርቅ 348 ሪያል እየተሸጠ ይገኛል። ይሄ በመካ ያለው የወርቅ ዋጋ ነው ማለት ነው። እንዲሁም ጠይፍ ላይ አንድ ግራም ሀያ አንድ ካራት የባህሪን ወርቅ 356 ሪያል እየተሸጠ ይገኛል። መዲና ላይ 1 ግራም 21 ካራት የባህሪን ወርቅ 360 ሪያል እየተሸጠ ይገኛል ማለት ነው። ውዶችዬ እንግዲህ ያው ዘርዘር ለማድረግ እኔም ጊዜ ስለለለኝ ነው ቶሎ ቶሎ የምነግራችሁ እንደ እስከ ዛሬው 18ቱን ምናምን እያልኩኝ አልዘረዝርላችሁም። በጣም ይቅርታ ማለት ነው ያው ጊዜ ስለለለኝ ነው። በመቀጠል እንግዲህ ጅዘን ላይ አንድ ግራም 21 ካራት የባህሪን ወርቅ 344 ሪያል እየተሸጠ ይገኛል። አብሀ ላይ አንድ ግራም 21 ካራት የባህሪን ወርቅ 343 ሪያል እየተሸጠ ይገኛል ማለት ነው። ከሚስት ምሽት አንድ ግራም 21 ካራት የባህሪን ወርቅ 345 ሪያል እየተሸጠ ይገኛል እንዲሁም ደማም ላይ አንድ ግራም 21 ካራት የባህሪን ወርቅ 372 ሪያል እየተሸጠ ይገኛል ማለት ነው ውዶች ዬ። ተቡክ አንድ ግራም 21 ካራት የባህሪን ወርቅ 368 ሪያል እየተሸጠ ይገኛል። ለዛሬ እንግዲህ የሪያድን እነግራችኋለሁ ማለት ነው። የቀረኝ ሪያድ ነው። ሌላው ጋር ያው ያላችሁ ልጆች እየሰማችሁ ነው ማለት ነው። በሪያድ 24 ካራት 1 ግራም ወርቅ 470 ሪያል እየተሸጠ ይገኛል ማለት ነው። 22 ካራት 1 ግራም ወርቅ 440 ሪያል እየተሸጠ ይገኛል። 21 ካራት 422 ሪያል እየተሸጠ ይገኛል ማለት ነው። 18 ካራት 370 ሪያል እየተሸጠ ይገኛል። በሪያድ ላይ በሪያድ ላይ ያለው የወርቅ ዋጋ ይህንን ይመስላል። እንግዲህ ውዶችዬ ለዛሬ ይጀላችሁ የመጣሁት ይህንን ይመስላል። ያው እንደነገርኳችሁ በጣም በስራ ቢዚ ነኝ ዘርዘር ለማድረግ አልቻልኩም። በሰፊው ነገር ላይ ኢንሻአላህ እንገናኛለን። አዲስ ነገር ሲኖር ይጀላችሁ እመጣለሁ። በኢትዮጵያ፣ በኳተር፣ በኩዌት፣ በዱባይና በሌሎች ሀገሮች ያሉትን የወርቅ ዋጋ እንዲሁም በሳኡዲ አረቢያ ያሉትን በቀጣይ ቪዲዮ ይዤ እመጣለሁ። እስከዛው ድረስ በእናንተም በኔም አላህ ሸርን ያዝልን። ያላችሁበት ሰላማችሁ ብዛት ይበል።